የ2018 ዓ ም የመስቀል ደመራ በዓል በአዲስ አበባ መስቀል አደባባይ በድምቀት ሲከበር በበዓሉ ስነ ስርዓት ላይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አባቶች፣ የመንግስት ከፍተኛ የስራ ኃላፊዎች፣ ዲፕሎማቶች፣ የሃይማኖት ተከታዮች እንዲሁም የውጭ ሀገራት ጎብኚዎች ታድመዋል። አከባበሩን የጎበኙ የውጭ ሀገራት ዜጎች የመስቀል ደመራ በዓል አከባበር ልዩ ስሜት እንደፈጠረባቸው ገልጸው ይህ የዓለማችን አንዱ አስደናቂ የቱሪዝም ሀብት ነው ሲሉም አስተያየታቸውን ሰጥተዋል። ስሜ ሊሳ ፎክስ እባላለሁ። ኢትዮጵያ ለመጎብኘት ነው የመጣውት። በጣም አስደናቂ ነገር ነው እያየው ያለውት። በትኩረት እየጎበኘሁ ነው። ሌሎችም መጥተው ይህንን ውብ ትዕይንት እንዲጎበኙ መክራለሁ። ወደ ኢትዮጵያ ስመጣ የመጀመሪያይም ለአንድ ዓመት ወይም ከዚያ በላይ አስደናቂ ቦታዎችን እየዞወርክ ጎብኝቻለሁ። ይህ ምናልባት ከጎበኛቸው መካከል እጅግ በጣም አስደናቂ ከሆኑ ነገሮች አንዱ ነው ማለት እችላለሁ። አስደናቂ የቱሪዝም ሀብት ነው። ከአፍሪካ ከኢትዮጵያ ሌላ ደቡብ አፍሪካን ብቻ ነው የጎበኘሁት። ይህ ለእኔ በጣም አዲስ ነው። ቀለማቱ፣ የሚሰሙ ድምፆች፣ ቦታው፣ የተሰበሰበው ህዝብ ብዛት አስደምሞኛል። ሌሎችም መጥቶ እንዲጎበኙ ጋብዛለሁ። እኔ ከመጣሁበት ሀገር የሰባት ሰዓት አካባቢ በረራ ነው። ወጪውም ተመጣጣኝ ነው። መጥተው ቢጎበኙ ብዙ አስደናቂ ነገር እንደሚያዩ ነግራቸዋለሁ። አዲስ አበባም ከኒውዮርክና ጄኔቫ በመቀጠል ሶስተኛዋ የዓለማችን የዲፕሎማሲ ከተማ መሆኗንም አወቅኩኝ። እዚህ ቦታ ላይ በመምጣቴ በእጅጉ ዕድለኛ ነኝ። ፊሊፕ እባላለሁ። መስቀል አደባባይ ላይ ስገኝ ለሶስተኛ ጊዜ ነው። ሁሌም አስደናቂ ነው። ለዚህ አምኖ ደጋግሜ የምገኘው ሁሉም ኢትዮጵያን እንዲጎበኝ እመክራለሁ። በተለይም በእንደዚህ ባሉ ቀናት ከመጡ መስቀል አደባባይ ላይ ታድመው ውብ ነገር እንዲመለከቱ ጋብዛለሁ። ኢትዮጵያን በጋራ ተሰባስበው የሚያከብሩት ውበትና ጥንካሬ ይገርመኛል። ያ በየአመቱ የሚያስገርምና ሁሌም ልዩ ነገር ነው።

ጎብኚዎቹ ኢትዮጵያ ውስጥ የተመለከቱትን ውብ የበዓል አከባበርና ገጽታ ለሌሎች በማስተዋወቅ ለጉብኝት እንደሚጋብዙም አስተያየታቸውን ለኤኤምኤን ተናግረዋል። የመስቀል በዓል አከባበር በተባበሩት መንግሥታት ድርጅት የሳይንስ የትምህርትና ባህል ተቋም ዩኔስኮ የማይዳሰስ የዓለም ቅርስ ሆኖ በ2005 ዓ.ም መመዝገቡ ይታወሳል። ይህን ዓለም አቀፍ የማይዳሰስ ቅርስ የመጎብኘት ፍላጎት ያላቸው ቱሪስቶች ቁጥር እየጨመረ መምጣቱንም መረጃዎች ያመለክታሉ።